ጋሺ በጣም ተናደዋል። ጋሻያሌው ተናደው መንገዳቸውን ጉዞ ወደሚያደርጉበት ወዴት ነው? የናሆም እናት እጇን ተቃጥላ ለጋሻያሌው ምግብ አቀርባለሁ ብላ ስትገባ እጇን ለጽወን ብላ ወጥ አቃጠላት። ውድና የተከበራችሁ ተመልካቾቻችን፣ የጽናት ድራማ ተከታታዮች ሁላችሁም ለዚህ ቻናል ለአዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ እንድትቀላቀሉ ቤተሰብ እንድትሆን በአክብሮት እንጠይቃለን። ውድ ተመልካዮቻችን እንግዲህ ጋሻ እያሌው ምን እያሉ ነው ወደሚለው ስንመለስ ባልተቤታቸው በጣም ስለተጨነቀችባቸው እና በጣም ስላሰበችባቸው ጽዮንን፣ እንግዲህ ከእስር ቤት እንድታስወጣት ራክ የብን ያገኘዋት ከሻያሌው ጉዞ እያደረጉ ነው። እዚህ ጋር ናሆምና ቅዱስ እንዲሁም ደግሞ ኪራ ተሰባስበው ምግብ ቤት እያወሩ ነው። ስለ ምንድን ነው እንግዲህ ይሄ ጀርባቸው ያለው ምንድን ነው? እስኪ ጎበዝ የሆናችሁ ተናገሩ። ከናሁምና ከኪራ ወይም ከናሁም ጀርባ ያለው ትላልቁ ነገር ምንድን ነው? ጥያቄ ነው እየጠየቅኳችሁ። ይህንን የመለሰ ኮሜንት ላይ ሽልማት አላችሁ ማለት ነው። ውድ ተመልካቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንድትቀላቀሉ በሙሉ አክብሮት እንጠይቃለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል የቤተሰቦች ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲትሆኑ እንድትቀላቀሉ በአክብሮት እንጠይቃችኋለን። እንግዲህ ምንድነው ወደሚለው ስንመለስ እዚህ ጋር ሶስታቸው ተገናኝተው ስለ ሰኒ መጥፋትና ስለ ላይፋቸው ስለ ሰርጉ እያወሩ ይገኛሉ። እንግዲህ ኪራ ይህችን ጺሞ ምን አደረግካት እያሉ እየጠየቁት ነው። ኧረ ይህች ሳታጨለለኛት ትቀርም። ከዚህ በኋላ ያሰብኩት ለጺሞም የሆነ ስራ ፈልጌላት፣ ለሊና ሁሉንም ሰው ከቤቴ ያስወጥቼ፣ እኔና ባልተ ቤቴ በፍቅር እንድንኖር ብቻ ነው የምፈልገው ከዚህ በኋላ ማንም እየመጣ ከቤት እንዲያስቸግረኝም ሆነ እንዲያዝጉኝ አልፈልግም። ከዚህ በኋላ ትዳሬን ቀጥ አድርጌ መያዝ እፈልጋለሁ ይላል። ጓደኞቹም ለትዳርህ ታማኝና ጎበዝ ወንድ እንደምትሆንም እርግጠኛ ነን፣ ስለዚህ ቶሎ ብለህ ሰርጉን አፋጥንና ልክ ያልከውን በተግባር እንዲተገብረው እንፈልጋለን ይሉታል ቅዱስና ናሆሚ። አይ ኪራ ደርሰ ህጎ ለትዳር ትዳር ስትል በጣም ገረመኝ፣ እያለ ናሆሚ ያሾፍበታል። እንግዲህ ናሆሚ በተፈጥሮ ሰው ማሳቅና ማዛግ ነው ስራው፣ እያዛጋቸውም ይገኛሉ። ስለዚህ ሁላችሁም ለዚህ ቻናል አዲስ ይሆናችሁ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። እንግዲህ ኢትዮጵያ ላይ የሚሸጥ ጁስ የመፍጫው ይህን ይመስላል። ከዚህ ሀገር ግን የሚፈጨው በመኪና በራሱ ጀህዝ ነው። አገራችን ላይ ግን እነኝህ ናቸው የሚሸጡባቸው። ሶስቱ ተደርድረዋል። በእነኝህ እየፈጩ ነው የሚሸጡት። እንግዲህ ውጭ ተመልካቾች፣ ሁላችሁም ለዚህ ድራማ ለዚህ ቻናል ለጽናት ድራማ ተከታታዮች አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉ። ሰሞኑን የምታሳዩኝ ፍቅር የምታሳዩኝ ሰብስክራይብ ላይክ ሼር እያደረጋችሁ ከጎን የሆናችሁ ስለምታበረታቱኝ እጅጉን ከልብ አመሰግናለሁ ተመልካቾቼ። አሁንም ከጎን የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ እንድታበረታቱኝ በሙሉ አክብሮ ተጠይቃችኋለሁ። ውድ ቤተሰቦቼ ሰብስክራይብ ያላረጋችሁኝ ሰብስክራይብ አሁኑ በማድረግ የደወል ምልክቷን በምጫን ቤተሰብ ሆኖ እዚ ጋ እንግዲህ ጋሽ አያሌው ጋሽ አሰገድን ምን ይሏቸው ይሆን? እያለ ስለ ብርቄ የጠፍታ መምጣት እያወራ ነው። ቅዱሴ አይ ቅዱሴ እንግዲህ እኔ የሚፈጠረውን አላውቅም። ትንሽ ከቆየች በኋላ ደላላ ቤትም ቢሆን ወስዳታለሁ እንጂ ከዚህ በኋላ ቤቴ ውስጥ ማንም ላስቀምጥ አልችልም። ይላን ኪራ ኪራ በዛበት እንጂ በጣም አስጨነቀው እንጂ እንደ ኪራ ጥሩ ሰው የለም። ከቤቱ ማንም ሰው እየመጣ የሚቀመጥበት ነበር ማንንም በማስጠጋቱ እና ማንንም በማስቀመጡ ደግሞ ትዳሩን እያበላሸ መሆኑ ገብቶታል። ከዚህ በኋላ ትዳሬን የሚነካም ሆነ በትዳሬ የሆነ አንከላፋ የሚያደርግ ነገር ካለ ሁሉንም አስወግዳለሁ ያለው ይላል። ውድና እየተከበራችሁ፣ እየተወደዳችሁ ተመልካቾቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆናችሁ እንድታበረታቱኝ በልዩ አክብሮት ጠይቃለሁ። እንግዲህ ድና ጽና ድራማ ዛሬ ስንትደረሰ ወደ የሚለው ስንመለስ አብረን የምናየው አብረን የምንመለከተው ይሆናል። ውድ ቤተሰቦቻችን ሰብስክራይብ ያላደረጋችሁ አሁኑን እየገባችሁ ሰብስክራይብ እንዲታደርጉን በአክብሮትን ጠይቃለን። ቅዱሴ እንግዲህ ምን እያለ ነው ወደሚለው ስንመለስ ባከንኪራ የሆነ መላ ፍጠር ይለዋል። ኪራም ደግሞ ቅዱሲ በቃ ልጅቷን አባራታለሁ ነው ምልህ ይለዋል። ከዚህ በኋላ ልጅቷን አባረሬ ደላላ ቤትም ቢሆን ወስዳታለሁ እንጂ ቤቴማ ሁለተኛ ሶስተኛ ችግር እንዳይፈጠር አልፈልግም ይላል። አይ ኪራ፣ የባለቤት ጆሮ ደንቆሮ የሚባለው ሰኒ የጠፋ እያላችሁ ስታወሩ የሰኒ መጥፋት አንተን የሚመለከት ቢሆን ኑሮ ምን እንደሚወጥህ ታየው ነበረ። ምክንያቱም ጽናት ላንተ ብላ ሰኒ ላንተ ብላ መታሰሯን ብታቅ እንዲሁም ላንተ ብላ እየተደበደበች ብታቅ ምን ታደርግ ነበር? እናንተ ግን ተሰብስባችሁ እያወራችሁ የሰኒ መጥፋት ምንም አልመሰላቸውም። በዚህ ግን ተጠያቂዋ ሊናናት የምትሉ ከጠፋችበት ካልተናገረች ወይም ሰኒ አንድ ነገር ቢያደርጋት ያ ሰውዬ ተጠያቂቱና ተገዳይ ተብዬዋ ሊና መሆኗን ሁላችሁም ታውቃላችሁ። እዚህ ጋር አሁንም እየተሳሳቁ እየተጫወቱ ጊዜያቸውን እያሳለፉ ይገኛሉ። አይ ከዚህ በኋላ ምንም ማምጣት አልፈልግም። ምንንም መነጋገር ማንሳት አልፈልግም ከዚህ በኋላ ሽማግሌ ቶሎ ብዬ ልኬ ትዳሬን ነው ይላል። እንዲህ በዚህ አያያዝ እኮ እኔ ሽማግሌ ሁነህ ሂድ ማለትህ አልቀረም ይለዋል ናሆም። አይ ናሆም እሱ ምን ቀረ ብለህ ነው አባቱን ባትሄድም ሚዜ የሆነ ሆነ መሄድ ይቀራም ብለህ ነው ይለዋል። እሱ ሳው ይባባላሉ። ታዲያ ጁሳችሁን እየጠጣችሁ ብታወሩ እየተቀዛቀዛችሁ ጥሩ ነበር። እና ከጀርባቸው ያለው የምትመለከቱት ይህ ትላልቅ ጎማ ወይም ኡልባ ሰው ወንዶችም ሆኑ ሴቶች ናዲ ጅምቤት ስፖርት ቤት ሲገቡ እየበጠበጡ የሚጠጡት ነገር ነው ማለት ነው። ውድና የተከበራችሁ ቤተሰቦች የሰብስክራይብ ላይክ፣ ሼር እያደረጋችሁ ቤተሰብ እንዲትሆኑ በአክብሮት እንጠይቃለን። እዚህ ጋር እንግዲህ ሊናና ሜሪ ተገናኙ። ተገናኝተውም በሰላም ላለማውራት ሜሪ በጣም እንደለመደችው ልትሞላቀቅባትና ልትሞላጨቅባት ስትል እንዲህ አንቺ ነሽ እንዲህ የመጣሽው ትላለች ሊናም ሜሪም አሁን ይህንኝ የመጣሁት ምን ታመጫለሽ? እያለ ስትመጣ አደቅባት። ከዛ ደግሞ ተከትላ ብርቅዬ ተከትላ ትመጣለች። አይ ጽና አይ አይ ጺሞ ነገር ሌላ እኮ እንደው እሷ እኮ አትናገር ማለት ነው። ከዛ ምን ብታደርግ ጥሩ ነው? ሞድ ሲያያዙ፣ ሲሰዳደቡ ሁለታቸው ድሮ ማይስማሙም እና አሁንም ሞድ ሲያያዙ ምን ቢፈጠር ጥሩ ነው? ኑልንገራችሁ እዚህ ጋር ብርቅዬ መጣች። ብርቅዬ ደመላሽዋ ትመጣና ምን ማናት ይቺ ሊናይን ስትላት ዝም በይ ይቺ ደሞ ባላገር ምን እያለች ነው ብላ ስትሰጅባት፣ ኧረ ይቺማ የልጆች የኔ አባት የያዘችውና ስትላት ድቅ ድቅ አርጋ ጺሞም ደግሞ ኡሬ እያለች አውቃ ድረሱ እያለች እስድብድብ ካረገቻ በኋላ ኪያ መታ ትገለግላቸዋለች። የአረባካችሁን ተው ብላ አገላግላ ሁለታቸውንም ታላይና ሜሪ አገሯን ትገባለች ከሄደች በኋላ ምን ቢፈጠር ጥሩ ነው ሊና እንዲሁ ብርቅዬ አኮራሽኝ አንቺ እኮ ታኮሪኛለሽ ኩራቴ ነሽ እያለች አውቃ ሙድ ትይዝባታለች የእሷም የምር መስሏት በጣም ደስ ብሏታል ውድና የተከበራችሁ ተመልካቾቻችን ሁላችሁም በያላችሁበት የዓለም ዳርቻ ሁናችሁ የምትከታተሉኝ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ በአክብሮት ጠይቃለሁ። እንግዲህ እንደምትመለከቷቸው ሁለታቸው በጣም በድብዳቤ ላይ ናቸው። ሊና አውቃ የብርቄን የጠረሀ ጫፍ ትይዝና እያለች ትጮኋለች። ብርቄም ደግሞ ቀጥቀጥቀጥቅጣ ተተዋታለች። እዚህ ጋር ኪያ መጥታ መሀላቸው ገብታ ካልገለገለቻቸው አዳራቸውን እየደበደቧት የሁለት ያድሩም ነበር። ነገር ግን ደግሞ ብርቄ ተይ ብላ አገልግላ ኪያ አስወገደችላት። እዚህ ጋ የት አባቷ ደግ አደረኳት ብላ ወገቧን ጠብቅ አርጋ ይዛ ምንድን ነው ትላለች። ክዩ አንዱ ክዩ እንደው እንደው ባላገር የምትለኝ እሷ ናት። የት አባቷ እያለች ትገሰጽባታለች ማለት ነው። እንዶ ከዛ ቦርሳዋን ኪዩ ኪዩ ቦርሳዋን ብላ ቦርሳዋን ሊና ትስለክላታለች። ተመልካቾቻችን እንግዲህ ዋናው ፖይንት እዚህ ጋ ስንመለስ፣ አይ ብርቅዬ፣ እንደው የአንቺ ነገር እኮ እንደው እንደው ምን ይሻልሻል እያለች እዚህ ጋ ሊና እንደዋ፣ ኮራሽኝ ብርቅዬ፣ እንደው አንቺ እኮ ጀግና ሴት ነሽ እኮ እያለች ታሳስቃታለች። እሷም ደግሞ ረንዶ ባክሽ እንዲሁ እንዲሁ የሚጠጣ ነገር ፈልግልኝ ትላታለች። ከዛ ደስ የሚሉ ጓደኛሞችም ሆነዋል። እዚህ ጋ ደቭና ጽናት ምን እያወሩ ነው ወደሚለው ስንመለስ ደቭና ጽናት የብርቄ ከከተማ ሊና ይዛት እንዲሄደ ሲያውቁ እዚህ ጋ ቁመው በጣም ጨንቋቸውና በጣም ከብዷቸው እያወሩ ይገኛሉ። ስለምንድን ነው የሚያወሩት? ወደሚለው ስንመለስ ደግሞ ሁለታቸው ታዲያ ይህ ሰውዬ በዛብህ የሰማ እንደሆነ ምንድን ነው የሚፈጠረው? ይላታል። እኔ አላውቅም፣ ደፍ ጨንቆኛል፣ ምን እንደሚፈጠር ትላለች። ጽናትም እንደዚሁ እያሉ እንደሚያወሩት በዛብህ ከጀርባቸው ይመጣል። ከዛ ጽናት ትርበተበታለች። ምን ነው ያለ ወትሮች ትርበተበቻለች? ይላታል። መች ተርበተበት ተርበተበት ኩንድ እያለች አሁንም ድጋሜ ትርበተበታለች። ሰውየው ግን ለምንም ለምንም ግድ የሌለው ሰውዬ ነው ግን በዛብህ እያሉ ስሙን ሲያነሱት ደርሷል። ደግሞም ተጠራጥሯቸው አለ ውድ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉኝ ሁላችሁም ሸር አድርጉልኝ የሰው ደስታ የሚያስደስታችሁ የሰው መለወጥ የሚያስደስታችሁ ላይክ ሸር አድርጉልኝ ለሁሉም ሰው ተደራሽ እንዲሆንልኝ። ልክ ሰሞኑን ከጎን የሆናችሁ ሸር እያደረጋችሁ እንደምታበረታቱ ይመሻላ አሁንም ደግሞ እገዛችሁን እፈልጋለሁ። እዚህ ጋር እንግዲህ ብርቅዬ በጣም ጨንቋታል፣ ኡሪ እያለች ነው በህልሟ በዛ በህንትጅ መሄድ እያለች በጣም ጨንቋት ኡሪ እያለች ትገኛለች። ሊናም ከእንቅልፏ ተነሳችና፣ ኧረ ብርቄ ተኝ፣ ልተኛበት ምን እያየሽ ነው ትላታለች ብርቄ ምን አለች? በዛብህ እንዲሁ በወንዙ አንዷ አምዘግዝጎ ሊጥለኝ ሲል ነቃው ትላታለች እንዲህ እንዲህ ትላታለች። እሷም በቃ አሁን ምንም ነገር የለም ብርቅዬ፣ ይባክሽ ልተኛበት አትቀስቅሽኝ ብላ ተመለሳል። ሌና ሌና ያለ የቀሰቀሰቻት እሷ ደግሞ ትታትተኛለች። አይ ሌና እንዶ እብድ መስለሽ እንደ ማማዬ ምን አለበት ወደዛ ብታስወግዣት ማለት ነው ይችን ሄማይ ሄረሽን ውድና የተከበራችሁ ቤተሰቦቻችን ይሄ ደግሞ በቀለን እያሰበ ነው። በጭስ የተደበቀ በጣም የሚያስፈራራ ሰውዬ ማለት ነው። እዚህ ጋ አሁንም ይህንን ጆካ የሚባል ልጅ እኔ ነኝ መርጬ ጨካኛ ለመሆኑን እያወቅኩኝ እዚህ ስራ ያስገባሁትን እዚህ ስራ ለመስራት ጆካ አይመጥንም። ከዚህ በኋላ በራሴ ሁሉን ነገር መጨረስ ፈልጋለሁ እያለ እንደምትመለከቱት በጭስ ተደብቆ እየፈከረ ይገኛል ሜሪ እንግዲህ ተመልክቷት ላገኘ ይፈልጋለሁ ካለችው በኋላ ካስቸገረችውና ና ካሰቃየችው በኋላ ምን እያደረገች ነው ወደሚለው ስንመጣ አብረን የምንመለከት ይሆናል ውድና ተመልካቾቻችን እዚህ ጋር ናታን እየሮጠ መጣ ጠርታው ጠርታውም ደግሞ ደበደቡኝ ሄድና ደብደብልኝ ትለዋለች እንዴ ማሪ ምንድን ነው መደበድብልሽ ይላታን። ሊና እና አንድ ባላገር ሴትዮ አሉ። ሁለታቸው ደበደቡኝ። ለዛውም ሁለት ሰው ነው እንደኔ የምደበድብልሽ ይላታል። አዎ ትለዋለች። ከዛም በኋላ ኧረ እኔ ሲል ያለማታም በቃ ሴት ልጅ እንዴት ብዬ ማታለሁን ቡጥዬ ይላታል። ውድና የተከበራችሁ ተመልካቾቻችን፣ እኔ ያልኩን ካልሞላህ ከዚህ በኋላ ላገኝህም አልፈልግም። እኔን እንድመቱኝ እንድደብድቡኝ ነው እንዲ አሳብህ ትለዋለች። አይ ሙጥዬ እኔማ አንቺን እኮ ማንም ሰው እንድናገርሽ አልፈልግም። ታዲያ ሄዲና ምታቸዋ እያለች እሷም በጣም ትጃጃላለች ማለት ነው። ውድ ተመልካቾቻችን ሁላችሁም ሰብስክራይብ አርጉኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በሀሪፍ በሀሪፍ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ የፈጣሪ እዝነቱ ልገሳውም ምህረቱ ማይለያችሁ ሁልጊዜም እወዳችኋለሁ ልክ እንደምላችሁ ኢንሻአላህ በጥሩ በጥሩ ነገር እንድንገናኝ ተስፋ አለኝ አሁንም ለሁሉም ሰው ተደራሽነት እንዲኖረው ለሸር የደረሳችሁ ሁላችሁም ሸር አድርጉልኝ እወዳችኋለሁ አከብራችኋለሁ